በኦርቶዶክሳውያኑ ዘንድ እጅግ በጉጉት የሚጠበቀው የግንቦት ወር እርክበ ካህናት በዛሬው እለት ተጀምሯል። ይህም በርካቶች በጉጉት የሚጠብቁትን ጉዳይ መፍትሄን ይዞ የሚመጣ ነው። በዚህ ስብሰባ ላይ የተለያዩ ውሳኔዎች እንደሚተላለፉ ይታወቃል። ኦርቶዶክሳውያኑ በጉጉት የሚጠብቋቸው ጉዳዮች ላይም የተለያዩ ውሳኔዎችም በሊቃነ ጳጳሳቱ አማካኝነትም ይተላለፋሉ። ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማቲያስ የሚያግባቡ ጉዳዮች ተፈልገው ችግሮችን በሰላማዊ ውይይት እንዲፈቱ በማድረግ እናት ሀገር እፎይታን እንድታገኝ እንዲደረግም ጥሪያቸውን አስተላልፈዋል። ስለ እርክበ ካናቱ በርካታ መረጃዎች ይወጡ ይገኛሉ። በዛሬው ዕለት ምን ተፈጠረ? ምን ስተሰማ? የሚለውን በስፋት እናስደምጣችኋለን። በተያያዘው መረጃችን ደግሞ ስለ ብፁዕ አቡነ ይስሐቅ የተሰማውን ጥብቅ መረጃም በዝርዝር የምናስደምጣችሁናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ ኦርቶዶክሳውያን በዚህ ቻናል ላይ የተለያዩ ኦርቶዶክሳዊ መረጃዎችን የምናቀርብላችሁናል ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን ወደ መረጃው እናመራለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ የሚያግባቡ ጉዳዮች ተፈልገው ችግሮችን በሰላማዊ ውይይት እንዲፈቱ በማድረግ እናት ሀገር እፎይታን እንድታገኝ እንዲደረግ ጠየቁ። በተለያየ ምክንያት ከሲኖዶ ሲወጡ ወገኖችም እንዲመለሱ ማድረግ የቤተ ክርስቲያኗ ሲኖዶስ ጉባኤ ተቀዳሚ ተልእኮ እንደሆነም ፓትርያርኩ ጨምረው አስታውቀዋል። የቤተ ክርስቲያኗ ፓትርያርክ ይህንን ጥሪ ያስተላለፉት ረቡዕ ግንቦት 6 ቀን 2017 ዓ.ም በተጀመረው በተጀምረው ዓመታዊ የእርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ ላይ ባደረጉት ንግግር ነው። ዛሬ የተጀመረው ይህ ጉባኤ የቤተ ክርስቲያኒቷ መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊና አስተዳዳራዊ አፈጻጸሞች በመገምገም ለቀጣዩ ጊዜ የሥራ አቅጣጫን የሚያስቀምጥ እንደሆነም ፓትርያርኩ በመክፈቻ ንግግራቸው ላይ ገልጸዋል። አቡነ ማትያስ በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሁሉም የዓለም ክፍሎች እንደምትገኝ መናገራቸውን በቤተ ክርስቲያኗ መገናኛ ብዙኃን ማኅበራዊ ሚዲያ ላይ የተሰራጨው የፓትርያርኩ ንግግርም ያመለክታል። የሲኖዶሱ መንበር በሚገኝባት ምድረ ኢትዮጵያ ከመቼውም የተሻለ ስራ በመስራት ለእግዚአብሔር መታዘዝ፣ ሕዝቡንም ማገልገል ይገባናል ሲሉ የሲኖዶሱ አባላትም አሳስበዋል። አቡነ ማትያስ በዚህ ንግግራቸው በተለያየ ምክንያትም ከሲኖዶሱ የወጡ ወገኖች መኖራቸውን ጠቅሰዋል። ሁላችንም እንደምንገነዘበው በሲኖዶሳችን ያልታቀፉ ብዙ ወገኖች ወገኖች በሀገር ውስጥ አሉን። እነዚህ ወገኖች አንዳንዶቹ በተለያየ ምክንያት ከኛ የወጡ ናቸውም ብለዋል ፓትርያርኩ ከሲኖዶሱ ወጥተዋል ያሏቸውን ወገኖችም ለይተው ባይጠቅሱም በትግራይ የሚገኙ የኦርቶዶክስ ቤተ ክርስቲያን አባቶች የራሳቸውን ቤተክነት እንዳቋቋሙ ይታወቃል። የሃይማኖት አባቶቹ የትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ሰላማ የተባለውን ቤተክነት የመሰረቱት የትግራይ ጦርነትን ተከትሎ በተፈጠረ ልዩነት እንደነበርም አይዘነጋም። ጦርነቱን ያስቆመ የፕሪቶሪያው ስምምነት ከተፈረመ በኋላ የቤተ ክርስቲያኗ መሪ አቡነ ማቲያስ ወደ ትግራይ ተጉዞውም የነበረ ቢሆንም ከትግራይ አባቶች ጋር እርቅ ለማውረድ የተደረጉ ጥረቶችም አልተሳኩም። አቡነ ማቲያስ በዛሬው ንግግራቸውም ከሲኖዶሱ የተነጠሉ ወገኖችን መመለስ የጉባኤው ተቀዳሚ ተልኮ እንደሆነ ተናግረዋል። የሄዱት ወደ ቤታቸው እንዲመለሱ፣ ሌሎችም ወደ መንጋው እንዲቀላቀሉ በርትቶ መስራት የዚህ ጉባኤ ተቀዳሚ ተልኮ ነው። ምክንያቱም ጸጋንና ሐዋርያነትን የተቀበልንበት ዋና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 አንድነት የተላቀቀ እንዲሆን እንደዚሁም ሰላሙና አንድነቱ የተጠበቀ እንዲሆንም መስራት እንደሚገባም ተናግረዋል። የሃይማኖት አባቶች ይህንን ኃላፊነት በማስተማር በተግባር በመሳተፍም የህዝቡ መሪዎችና አርያም ሆነው መፈጸም እንዳለባቸውም አንስተዋል። አቡነ ማትያስ አክለውም በተለይም ከሰላም እጦት የተነሳ በእጅጉ እየተጎዳ ያለው ህዝባችን ሰላምና ፍትህ እንዲያገኝ በጸሎት በትምህርቱም በምክርም ተግተን መስራት አለብን ብለዋል። የኢትዮጵያ ህዝብም ከእንግልት የተላቀቀበት ጊዜ ብዙ እንዳልሆነ ያስታወሱት አቡነ ማትያስ የሀገሪቱ ህዝብም ለእንግልት እየተዳረገ ያለውም የሌሎች እጅ ባይለየውም በዋነኝነት በገዛ እጆቹ መሆኑን ገልጸዋል። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው ሲሉ አክለዋል። ይህንን አይነቱን በደንብ ያልታሰበበት አካሄድ በብስለትና በንሳ ማስተካከል አሸናፊነት እንጂ ተሸናፊነትን እንደማያሳይም የጠቀሱት ፓትርያርኩ እንዲታሰብበት እንመክራለንም ብለዋል። አቡነ ማትያስ ከዚህ አንጻርም ኢትዮጵያን ወደ ተሻለ ድገት እድገት እናሻግራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን እዩና በቃ በሉ ሲሉም ተማጽነዋል። ሁሉንም የሚያቅባባ ነገር ፈልጉና ችግሮችን በሰላማዊ ውይይት ፍቱ፣ በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ ሲሉ የሰላም አማራጭ እንዲታይ ጥሪ አቅርበዋል። ይህንን አማራጭ መከተልን ለውድ እናት የሚደረግ ካሳድርጋችሁ ውሰዱት ያሉት ፓትርያርኩ የቤተ ክርስቲያኗ ወቅታዊ መልእክትና ጥሪ ይህ እንደሆነም አስታውቀዋል። ወደ ቀጣይ መረጃችን ስናመራ ብፁዕ ብፁዕ አቡነ ይስሐቅ ሰፈር የላቸውም። ሁልጊዜም የሚወግኑት ለቤተ ክርስቲያን ነው። የሚያስቀድሙት የሾመቻቸውን ያከበረቻቸውን ቅድስት ቤተ ክርስቲያንን ነው። ብጹነታቸው የተሾሙበትን አካባቢ ቋንቋም አቀላጥፎ ይናገራሉ። የአካባቢውን ሕዝበ ክርስቲያን በቋንቋቸው ወንጌል እያስተማሩ በሃይማኖታቸው የማይነቃነቁና የማይናወጡ የጸኑ አለቶች እንዲሆኑም አድርገዋቸዋል። እንኳንስ ያመኑትን ያላመኑትን አሕዛብን እንኳንስ ሳይቀር ከነመሪያ ያላቸው ጭምር አሳምነው በጥምቀት የስላሴን ልጅነት አሰጥተው የቤተ ክርስቲያን አባል እንዳደረጉ የቅርብ ጊዜ ትውስታችን ነው። ብፁዕነታቸው ከወንጌል ገበሬነታቸው በተጨማሪ ምንኩስናቸውና የቤተ ክርስቲያን እውቀታቸው በእኛ አንደበት ተነግሮ የሚጠቃልል አይደለም። ጸሎተኛ ናቸው። ማሌቱን ይመራሉ። ቀድሰው ያቆርባሉ። የመሪነት ጥበብ፣ ያስተዳደር ፈሊጥ በእጅጉ የበዛላቸው አባት ናቸው። በመንደር የታጠሩም አይደሉም። ሁሉም ሊቀ ጳጳስ በሚባል ደረጃ አዲስ አበባ ከትመው ሀገረ ስብከታቸውን በርቀት ሲያስተዳድሩ፣ ብፁዕነታቸው ግን ሀገረ ስብከታቸው ማለት መንፈስ ቅዱስ ያጨላቸው ቤተ ክርስቲያን የዳረቻቸው ሚስታቸው ናትና ለአንድ ቀን እንኳን ጥለዋት አድረው አያውቁም። መንበራቸውን በሀገረ ስብከታቸው አድርገው አብነት ትምህርት ቤቶችን ይከታተላሉ። ከደቀ መዛሙርቱ ጋር ተገናኝተው ማህበረ ቀለም ያሰማሉ። የተራቡትን ይጎበኛሉ። በተራቡት ነዳያን መካከል ተገኝተው ፍሪዳም ጥለው የተራቡትን መግበው የወንጌሉን ቃል በተግባር ያስተምራሉ። የተቸገሩትን ይረዳሉ። ለችግረኛና ለምስኪን የሚያስቡ ምስጉን ናቸው። ለችግረኛና ለምስኪን የሚያስብ ምስጉን ነው፣ እግዚአብሔር በክፉ ቀን ያድነዋል የሚለውን ህያው ቃል በማውሳትም ምስካያ ሐዘናቸውን በተግባር ያሳያሉ። ህሙማንን ይጠይቃሉ። በህሙማን መካከል ተገኝተው እግዚአብሔር በደዌው አልጋ ሳለ ይረዳዋል መኝታውን ሁሉ በበሽታው ጊዜም ያነጥፍለታል የሚለውን የነቢዩን ቃል በተግባር እየዘመሩ ህሙማን የፈውስ ቀን እንዳላቸው ተስፋ በመስጠት ህሙማንን ይጠይቃሉ። ከሀዘንተኞች ጋር ተገናኝተው ሐዘንተኞችን ያጽናናሉ። ከደስተኞችም ጋር ተገኝተው የደስታቸው ተካፋይ በመሆንም ከሚያዝኑት ጋር እዘኑ ደስ ከሚላቸው ጋር ደስ ይበላችሁ የሚለውን የሐዋርያት ቃልን ሰልፍን ይፈጽማሉ። ከገበሬዎች ዘንድም በእርሻ ማሳቸው ይገኛሉ እርፍ ጨብጠው ትልም ተልመው ዘር እየበተኑ እግዚአብሔር ከገበሬዎች ጋር እንደሆነ እርሱን ተስፋ እንዲያደርጉ የበተኑትን ዝር እንደተበተነ እንደማይቀር እግዚአብሔር የድካማቸውን ዋጋ የሚከፍል አምላክ መሆኑን በመናገር ህዝባቸውን በዚህ መንገድ የሚያስተምሩ ክርስቶሳዊ ጠባይ በእጅጉ የበዛላቸው ድንቅ አባት ናቸው። ታዲያ በዚህ ዘመን እንዲህ አይነቶቹ አባቶች በታምራት ካልሆነ በቀር እንዴት ልናገኛቸው እንችላለን? በውኑ ወገንተኝነታችን ለቅድስ ቤተክርስቲያን ቤተ ክርስቲያን ከሆነ ነቅ የሌለባቸውን ለተሾሙላት ቅድስት ቤተ ክርስቲያን ለእውነትና በእውነት የጸኑትን ብፁዓን አባቶች ወደፊት በታወጧቸው ቤተ ክርስቲያን ትከብራለችና። ውድ ተመልካቾቻችን ለሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።